ሰላም እዚህ እንደሆንሽ አይቼሻለሁ። ነይ ውጪ። ሰላም ብትወጪ ይሻልሻል። አንቺ መሀይም ነሽ እንዴ አታስቢም? ከቤት ጀምሮ እየተከታተልኩሽ ነበር። ብትወጪ ይሻልሻል። ሰላም እዚህ እንዳለሽ አውቃለሁ። እዚሁ ቆሜ ወንድሜ ጋር ከመደወሌ በፊት ነይ ውጪ

ምን ይሄ ጠማማ ቀን ነው? ገደለኝ። በቃ ቀፎ የነበርኩ ምነው በቀረብኝ። ምን አገባሽ? ምንድነው የምትፈልጊው ከኔ? ዘላለም አለምን በአንቺ ቁጥጥርስ እንደሆነ እንደሚፈልጊው የፈለኩትን ነገር ማድረግ እችላለሁ። እባክሽ ማገናዘብ ስለቻልሽ ነው ከማንም ዱርዬ ጋር የምትንዘላዘይው። ናሁን ዱርዬ አይደለም፣ ጨዋ ስለሆነ ነው ሊያበላሽሽ የነበረው እወደዋለሁ። ፈልጊ ይህን ሄድኩት። ምንም ብታረጊ ከሷ ትለይኝም። እሺ አሀ፣ ትልቅና አስተዋይ ስለሆንሽ ክብርሽ ልታጭ ነበር። ትሰሚኛለሽ? ናሆን አስተዋይና ዱርዬ ባይሆን ኖሮ አንቺ እንኳ ብፈልጊ እሱ አይሆን የሚልሽ ነበር። ነይ ወንድምሽ ሲመጣም እንደምመልሽ ለስማት እንጂ ሰላምዬ ነገረችው። እንዴ ባክህ፣ እሱ ገና ከስራ አልመጣም። ለራሴ ጨንቆኝ አልተወኝም። የዘንድሮ ልጅ እንደው እንደምንነክቷቸው ነው። ነውርን እንደ ነውር የማያዩት ለምንድን ነው? በእኛ እድሜ እኮ አይደለም ወንድ ቤት ልንገባ፣ ከወንድ ጋር ከታየን ጉዳችን ነበር። ነው ወይስ እናትና አባት በአጠገባችን ስለሌሉ ነው? ሰፈር ውስጥ የሚያውደለጥሉዬ ምን አገኛለሁ ብላ ነው? ግን ይጉድ ቤት ታረግ የምታስብልኝ ትመስያለሽ። አዎ አስብልሻለሁ። ልጄ ማለት እኮ ነሽ። ከልጅነት ጀምሮ ያሳደግኩሽ እኔ ነኝ። የማይሆን ነገር ውስጥ ገቢ ዝም እንድልሽ ነው የምትፈልግ። የምታስብልኝ ቢሆንም አኑሮ ከሞዶ ልጅ አለያየኝም ነበር ሰላም። አይሆንሽም አይጠቅምሽም። ለራሱ እንኳን መሆን የማይችል ሰው፣ የሰፈር ድንጋይ እያሞቀ ስራ እንኳን በቅጡ የማይሰራ ሰው እንዴት ነው አብር የሆናለሁ የምትዩ? ስራቶ ነው እንጂ ካገኘ መስራት ፍላጎት አለው። መስራት ፍላጎት ቢኖረውማ ትንሽ ትልቅ ሳይል መስራት ይችል ነበር። የመስራት ፍላጎት ስንፍና ይዘዋል እንጂ በዚህ ድህነቱ አብረሹ ብተኝ ምን ሊፈጠር እንደሚችል ግን ታውቂያለሽ? ምን ይፈጠራል? ያምሻን አልተማርሽም። አንቺ መሀይም ነሽ እንዴ? እርግዝና የሚባል ነገር አለ እኮ እንዴ! አርግዘሽ በምንሽ ሊያስተዳድርሽ ነው? ገና ልጅ ነሽ፣ ትምህርትሽን እንኳን አልጨረስሽም። እሺ አሁን ወንድሜ ሲመጣ እንደነግር ወንድምሽ መስማት አለመስማቱን የሚያስጨንቅሽ? እስኪ የነገርኩሽን ነገር ትንሽ እንኳን አገናዝቢ፣ አስቢ። እሺ እሱን አስብበት አለው። ብቻ አንቺ እንዳትናገር፣ እኔ ያልነግረው ከዚህ በኋላ እንዳታገኘው፣ ሰማሽ? ተነሻውን ሞከስ መምጫው ደርሷል መሰናገር ተጣጣቢ

እሺ፣ ስንት ብር ነው የምትፈልጊው? አምሽ ጉድ! ኧረ፣ የቆጠባችሁ በቃ ትራንስፈር አድርግልሻለሁ። እሺ፣ እጄ ያለው በቃ ስራ አድርገው። ሰላምዬ ወይዬ፣ ናውሜ ነገረችው? እንዴ? አይ፣ አልነገረችውም። ሄሎ፣ ሄሎ፣ ሄሎ። እራሱ ነው የደወለው። ቢደውልልሽ ለምን አነሳሽ? አይ፣ ስለተጨነቀ ልንገረው ብዬሽ እኮ ነው። ከዚህ በኋላ አንቺም እንዳትደውይ፣ ቢደውልም እንዳታነሽ፣ ሰማሻ ከዚህ በኋላ አልደውልለትም ሲደውልም አላነሳም። ደውለሽ ነበረ? አንዴ በጣም ስራ ላይ ቢዚ ሆኜ እኮ ደሞ ስልኬን ሳይለንት አድርጌው ነበር። መላኩ የተረዳሁት ነገር ቢኖር አንድ ነገር በሆኑ እንኳን እንደማደርስልኝ ነው። ይሄን እናትና አባቴ ቢኖሩ ኖሩ እንደዚህ ብቸኝነት አይሰማኝም ነበር። አንቺ ደግሞ ሁሉንም ነገር ከነሱ ጋር ማገናኘት ትፈልጋለሽ እንዴ? እንዴት አላገናኘም? ነገ የእናታችን 14 ዓመት የአባታችን ደግሞ 13 ዓመት መሆኑ ድረስ ተኸው ነው። እኔ ግን ቀኑ ምን ብሳሰባቸው ነው ያልኩት? አንቺ እንዴት ቀኑ ይፈጥናል? አንቺ ግን እስካሁን እዛ 14 አመት ላይ ነው ያለሽው። ቆይ ግን አንተ ምንም አይመስልም ማለት ነው? አመት በመጣ ቁጥር ስለዚህ ጉዳይ መጨቃጨቅ አስጠልቱኝ። እኔ ስራ ስላለብኝ ሻወሬ ልውሰድና ብሄድ ነው። እሺ እሺ፣ ባለ ጭቅጭቅ ከሌለበት ተበላል።

ይገርመኛል ጊዜው እንደዚህ መሮጥ። ጊዜው ይሮጣል። ይልቅ ስራሽ እንዴት እንደሄደልሽ ነው፣ የንግዱ ጉዳይ። አሪፍ ነው። ጎበዝና ቀልጣፋ የሽያጭ ሰራተኛ አለችኝ። እኔም ዝም ብዬ ነው የሚሄደው። ባይሆን፣ ስለነገው ጉዳይ ግን ምን አሰብክ? ስለ ነገ ምን? አሁን ነገር ያለበት እንዴ? እንዴት ነው በሆን የምትረሳው? ኦ ነገ የማይቀር ቀጠሮ አለብኝ። ባይሆን የሚያግዝ ሰው አለ አይደለም። ማታ ላይ ስመጣ ሻማ እናበራለን። ችግር የለውም። ትዝ ይለኛል ደግሞ አምናም ካቻውንም ልክ እንደዚሁ ማይረባ ምክንያት ሰተኝን የቀራኸው። ካልቻልኩስ ሶስት ዓመት ሙሉ ውይ፣ ምን አለበት ምግቡን ከነገር ጋር ባታቀርብልኝ። እሺ በቃ ምሳውን ብላ። እኔ እኮ እንደዚህ እርር የሚያደርገኝ የሚያንገበግበኝ፣ የእናትና የአባታችን ገዳዮች የእጃቸውን ባለማግኘታቸው ነው። ደግሞ ሁሌንም መንገድ ላይ የማገኛቸው። በተለይ ትልቋን ሳገኛትም እንደዚህ ነቀት ነቀት ነው የሚለኝ። ምን ነው ዝም አልክ? አሁንማ ሳስበው ሳስበው በማየና አባባዬ ሞት፣ ምንም ምንም የመሰለክ አይመስለኝም። አይ እንግዲህ አሁንስ አበዛሽው እንዴ! ወዴት ነው? ባይሆን ምግቡን ብላ፣ ምንም እኮ አልበላከውም። ቤት በኩል ብላ አይነት ይመስል ጭቅጭቁን ከምግብ ጋር ታቀርቢልኛለሽ። እኔ እኮ አንተ እንድትበላ እንጂ እኮ፣ ወደ ገበያ ልሄድ ነበር። በቃ ጉጫልና በላ

ሰራር ስማን በይ። እኔ የምልሽ ሰላምዬ፣ ወይ ስለ ቀደመው ነገር ትንሽ ብናወራ ምን ይመስልሻል? ምን እናውራለን እንዴ? ልትተዋወቁ ቻላችሁ? በአጋጣሚ ነው። ከጓደኛዬ ጋር ሰላምተኛ ነበሩ ኮ። አንቺ ጋር እንዴት ሊግባባችሁ አለ? ትምህርት ቤት ስንሄድ ሊሸኘኝ ነበር፣ ከዛ ከመላመድ ብዛት ስንቆይ ምናምን ወደ ፍቅር ተለወጠ። ሰላምዬ፣ ይሄ ልጅ እንደማይሆንሽ ታውቂያለሽ። ማለት ከብዙ ሴቶች ጋር ነው የሚሆነው። በዛ ላይ ዱርዬ ነው፣ ስራ የለውም። ከአንቺ ጋር ታይፕሽ ራሱ ሊሆን የሚችል ወንድ አይደለም። በቃ አላገኘሁም አልኩሽ አይደል። እንዴ ለምንድን ነው ስለሱ የምናወራው? ያው ማውራት ስላለብን ነዋ፣ ህይወትሽን ስለምፈልገው ነው። አንቺ እህት ብቻ ሳትሆኝ ከእህትም በላይ እንደ ልጅ ያሳደፉሽ ብዙ መስዋዕት የከፈልኩብሽ ታናሽ እሺ። አልኩሽ እኮ መሴ፣ በቃ እሺ፣ አላገኘሁም። ናሽ ነገ ክላስ ስኩሉ ሙሉ ቀን ናችሁ?

ሰላም፣ ይሄ ምን ነው? የከፋሽ ትመስያለሽ። መሲ ናታ፣ አርፌ ከተቀመጥኩበት ገበያ ሄድ ብላ የምታሰድበኝ ጭራሽ። ለኔኛ ሰደበ? ማን ይሰደበሽ? ይቺ ተስታ ናታ። ወይኔ መሲ ባትይዘኝ ልደበድባት ነበር። እሷ ልጅ አሁንም ነገር አልተወችም እንዴ! እግዚአብሔር የእጃቸውን ሰጣቸው እንጂ በእኛ ነበር ነገር መባሴ ነበር። ፖሊስም ቢሆን ማስረጃ ስላጣለት ነው ጉዳይ የዘጋው። ፖሊስ መረጃ ላገኘ ማለት ገዳይ አይደሉ ማለት አይደለም። እሺ የኛም እነሱ ቤተሰብ እኮ በፍቅር ነው ያደጉት። እናታችንም ከነሱ እናት ጋር አንድ ላይ ነው ያደጉት፣ ልክ እንደ ተማማቾች ነበሩ። ሊገሏት የሚችሉበት ምንም አይነት ምክንያት የለም እኮ። ምክንያትማ ቢኖራቸው ነው እናትን የገደሏት። አንቺ እኮ ህፃን ነበርሽ። መረጃ ያልተገኘ ደግሞ ገዳይ ስላልሆኑ ነው። ጎረቤቶቻችን ሁሉ የሚያወሩት እኔና ራሱና በገንፎ መርዘው እንደገደሏት ነው የሚወራው። የምላችሁ ገንፎ እራሱ እኮ ተመርምሮ ምንም አይነት የተመረዘ ነገር እንደሌለው እኮ ተረጋግጧል። በቃችሁ፣ ያለፈውን እያወራችሁ አትጨቃጨቁ። ፖሊስ መረጃ ባያገኝም እግዚአብሔር ፍርዱን ሰጥቷል። ባይሆን ሳልነግራችሁ አባታችሁ ደውሎ ነበር። ምን አለ? ይመጣሉ? አይ አይመጣም ብቻ ገንዘብ እንደላከና እንደናፈቃችሁ ነው የነበረኝ። አረ ሞገስ፣ ለየትኛው ጊዜ ነው ከኛ ተለይቶ የሚኖረው? ያለበትም ሀገር ቢሆን ሰላም እንዳልሆነ እናውቃለን። አረና በለው፣ እኔ ሁሌ እንዳልኩት ነው። እሱ ግን እዚህ መጥቶ ካለ ስራ መቀመጥ ስላልፈለገኝ። እሱን ተይውና፣ አንቺ ምን እያሰብሽ ይኸው፣ ሰላምም አደገች፣ የቤት እመቤት ሆነሽ ቀረሽ። እኔም ቤት መቀመጡን አልፈልገው፣ እያሰብኩበት ነው። ነግር አለው ካሰብሽበት ጥሩ ነው ሄሎ እንዴት ዋልክ? ጨንቆይ ልደውል ስል ደውል እንዴ እያወክ ወንድምና እህት የራሱ ቢያውቁ ምን ሊፈጠር እንደሚችል ስልክን እንኳን በቅጡ መሽ ሴቫረኩት አውቃለሁ። አዜብ ከአንቺ ጋርና ከእህትሽ ጋር መንገድ ላይ እንደተጣላችሁ ነገረች። ምን ተፈጥሮ ነው? አይ ዝም ብለው ነው ከሰላምዬ ጋ ገላመችኝ ተባብለው ነው የተጣሉት። ቀላል ነገር ነው። አንተ አታስብ። ሰላምዬንም ቢሆን ከሰው ጋር እንዳትጣላኔ መከርዳት አለሁ። አይ ጥሩ በቃ ቀጠሯችን እንደ ተጠበቀ ነው አይደል? እሳታችን እንገናኛለን። ግን በዚህ ሁኔታ መጨረሻችን እንዴት ሊሆን ነው? ትዝታ ከሰላም እየጋ ስትጠላ አይኗ ላይ ሀይለኛ ጥላቻ ነው ያየውባት። እኔ እንጃ። ሁለታችን ቤተሰብ ያለውን ነገር እንዴት እንደምንፈታ እሱን ነገር ስንገናኝ እናውራበታለን። በቃ ልግባ። ደናደር ደናደር፣ ይወድሻለሁ እኔ

ሳደውል እንዳደውል አላልኩ። በአክስቴ እዚህ ተዳይቼ ነው ደውልኩልሽ። ወንድም ቢኖርስ ሰፈር አይደል እንዴ? ቁጭ ቤ የሞላ ሲገቡና ሲወጡ እኮ አያቸዋለሁ። እንዳልገባም አውቃለሁ። በቃ አንተ ስራ አትሰራም አይደል? አረ ስራ ሁሉ ተመቶ ከየት ይመጣል ብለሽ ነው። ባዩን ናፍቅሽኛል። አንዴ ላግኝሽ። አረ ልንታይ እንችላለን። ችግር የለውም። አታሴ ማንም የማያ ቦታ ሂጅ። እሄዳለሁ። ኤሌክትሮሎጂ እሺ በቃ መጥጦ ጠብቀኝ። ከተገናኘን እኮ ስንት ቀን ነው ደግሞ? እንዴት እንደናፈቅሽ እንደ ልባችሁ እንዳንገናኝ እኮ ተቸገሩ። ወይ ተያይዘ እንትፋ እንዴ፣ ይሻላል በፈረስ ይሁን በበቅሎ እሱ ችግር የለው። ዋናው አንቺ መስማማት። ወይኔ ቦታው በጣም ነው የሚያምረው። ለዚህ ከሆነ እዚህ ይሽ የምትው በዛሬ ማንም ሰው አይበዛበትም። ስለዚህ ፈታማት ሲያደርስ ማንም ሰው አይሽ ነሽ ናፋቂው ምን ናፈቀ ሁሉ ነገርሽ ነዋ። ምንም ምን የማይናፍቀ ነገር አለ። በተለይ እድህ የሚያነት ወንድም ሽ ነው እና በማሉ ጠፈልክ በኔጦች ነበር ጥሩ። ኧረ እባክህ ሚስዬ ዛሬ ቁም ነገር ማውራት አለብ። አንድ ውሳኔ ላይ መድረስ አለብ። እየተዋደድን ቢሆን እኮ በቤተሰብ ምክንያት መለየታችን ነው። እኔም የጨነቀኝ እሱ ነው። ካላንተ መኖር የምችል አይመስለኝም። ቆሜ ነው የምቀረው። እኔም ካላንቺ ምንም አይነት እሱ አይታይ። ግን ምን አይነት እድል ነው! እሺ፣ ቆይ ምን አሰብክ? እኔም ለእህቴ ነግራታለሁ። አንቺም ለቤተሰቦች ተናገሪና ነገሮች መስተካከል አለባቸው። እህቴን፣ እሺ፣ ወንድምና አባቴን ግን አስባቸዋል። መጀመሪያ በሽማግሌ ቤተሰብ እርቅ እናስፈጽም። ሰላምዬ መቼ ነው ግን አብረን ብቻችን የሚያሳልፈው? ይኸው አብረን ያሳልፍናል። አይ እንደዚህ አይደለም። እሩ ምናን ይዘን ነው? እኔ እንጃ ከቤት ትምህርት ቤት ከትምህርት ቤት ነው ምገባበትና ምወጣበትን ሰዓት ያውቁታል። ባለፈው የተፈጠረው ነው ያየህ ወይ ይሁድ ምናምን ቤተክርስቲያን ብለሽ ወጥተሽ

ይኸውልህ ወንድሜ፣ እኔ ሰላም ናቸ ከዱርዬ ጋር ገጥማለች። ባለፈው ቤት ልብሳቸውን አውልቀው የደረስኩባቸው።